በ1960 ዎቹ በይፋ እንደተመሰረተ የሚነገርለት የጋሞ ልማት ማህበር እድሜ ጠገብና በርካታ የበጎ አድራጎት ላይ የሚሳተፍ ሀገር በቀል ድርጅት ነው። በ2013 ዓ ም ራሱን ሪፎርም አድርጎ ወደ ስራ የገባው ማህበሩ በግብርና በጤና በትምህርት እንዲሁም በበርካታም የማህበራዊ ዘርፎች ላይ ዜጎችን ተጠቃሚ የሚያደርጉ ተግባራትን ይከውናል። የእርሻ ልማት ስራው ደግሞ አንዱ ዘርፍ ነው። ማህበሩ በአዝርትና በሆልቲካርቸር ተጨባጭ ለውጦች እያመጣ መሆኑን የዘርፉ ኃላፊ ሰለሞን ዋሸሎ ገልጸዋል። የበቆሎ ምርጥ ዘርብ ጊዜት ደግሞ በግንባር ቀደምትነት ይጠቅሳል። በአዘርት ዘርፍ ከዚህ ቀደም ያልተለመዱ እንደ ሰሊጥ አኩሪያተር ና ኑግ የመሳሰሉ የውጭ ምንዛሬ ማምጣት የሚያስችሉ በሙከራ ደረጃ ጥሩ ለውጥ ላይ ይገኛሉ። ካርቸር በተለይም በሙዝ ስራ ላይ ከ መቶ ሄክታር መሬት በላይ ለምቷል። በዘርፉ የውጭ ምንዛሬ ለማምጣትም የቅድመ ዝግጅት ስራዎች መጠናቀቃቸው ተመላክቷል። ኤክስፖርት ለማድረግም ኦርጋኒክ ሙዛችን ጃር አፍሪካ ሚባል ድርጅት ጋር ውል በመፈራረም ወደ ስራ እየተገባ አንዳንድ የሚያስፈልጉ ስታንዳርድ የሚሆኑ ነገሮችን ያሟላ ነው የምንገኘውና የጋሞ ልማት ማህበር ከግብርና ዘርፍ አለፍ ሲል በበርካታ ማህበራዊ ተግባራት ይሳተፋል። በተለይም የትምህርት ጥራትን ለማስጠበቅ አዳሪ ትምህርት ቤት በማቋቋም ኃላፊነቱን እየተወጣ ስለመሆኑ ነዋሪዎች ይገልጻሉ። ባይራ አሁን ጋሞ ባይራ ትምህርት ቤት ከፍተኛ ተማሪዎቹ ጥሩ ውጤት ያመጡትን ተማሪዎች እንዲበረታቱ እያደረገ ነው። ልጆች ለምን ያን ከማየት አንጻር ልጆች ራሱ እንዲበረታቱ እየሆኑ ነው። በከተማችን ላይ የሚገኙ በርካታ ተምረው ስራ አጥ ሆነው የተቀመጡ ልጆች አሉ። እነዛ ልጆችንም የስራ እድል በመፍጠር ልጆች ወደ ስራ መስክ እንዲሰማሩ እያደረገ ይገኛል። ማህበሩ የዕለት ጉርስ የጎደላቸውን አካላት ወደ ራሱ በማምጣት የስራ እድል ፈጥሯል። በተለይም ሴቶች፣ ወጣቶችና እናቶች በዚህ ተጠቃሚ ሆኗል። በጤናው ዘርፍ የሚሰራው ስራም የበርካቶችን ጥያቄ ፈታ ሆኖ ተገኝቷል። የጋሞ ልማት ማህበር እንደ አርባ ምንጭ ከተማ እንኳን ስናነሳ በተለይ ፋርማሲ ለስከፍቶ ከሆስፒታል ጋር በማስተሳሰር ህብረተሰቡ እንዳይቸገሩ የመድኃኒት ግዢ ላይ ፋርማሲዎችን በመቅጠር ችግርተኞችን ሁሉ ቅናሽ በማድረግ የመድኃኒት አቅርቦትን በማቅረብ ተገልጋይ እንዲሆኑ እያደረገ ነው። የጋሞ ልማት ማህበር በሚቀጥሉት አምስት ዓመታት ሁሉንም ዘርፎች በሁሉም ወረዳዎች ለማዳረስ እቅድ ይዞ እየሰራ ይገኛል። አሁን ላይ የዜጎች ቅድሚያ ጥያቄ የሆነው የጤና ዘርፍ ለማገዝ በ16 ወረዳዎች ተደራሽ ሆኗል። በ16 ወረዳዎች ላይ በእኛ በመስሪያ ቤት ማዋቅር ደግሞ በ16 ቅርጫፍ መስሪያ ቤቶቻችን አማካኝነት የማህበረሰብ መድኃኒት ቤቶችን ከፍተን ለማህበረሰቡ በአቨሬጅ ከ25 እስከ 30 ፐርሰንት ዲስካውንት በሆነ ፕራይስ ለማህበረሰቡ የመድኃኒት አቅርቦት እያደረገ እንገኛለን። ማህበሩ የቢዝነስና የበጎ አድራጎት ተግባራትን እየሰራ ነው ያሉት የጋሞ ልማት ማህበር ዋና ስራ አስፈጻሚ ዶክተር ዋኖ ዋሎሌ የአዞ እርባታ፣ የጀልባ አገልግሎትና የኮንፈረንስ ቱሪዝም ላይ የሚሰራው ስራ ከፍ ያለ ስለመሆኑ አመላክተዋል። ቱሪዝም ላይ ጋሞ ልማት ማህበር ልዩ ትኩረት አድርጎ እየሰራ ነው። ከዚህ ቀደም ስል የአዞ እርባታ የሚለው በተለይ በተለይ ቱሪስቶችን ማቆያ ሆኖ የሚታይ ነው። እሱን ድርጅት ተረክቦ በአሁኑ ሰዓት በአዲስ መልክ ሪፎርም አድርጎ የተለያዩ ከዘ ውጭ የተለያዩ እንስሳቶችን በማካተት ወደ ዙ ደረጃ ከፍ አድርጎ በማድረግ ልዩ አገልግሎት ይሰጠ ይገኛል። ያልተዳሰሱ ጸጋዎች አሉ በአካባቢያችን። ለምሳሌ አባያ ሐይቅ ብንወስድ ሰፊ የሆነ የቱሪስት መስህብ ነው። በውስጡ አስራ አንድ ደሴቶችን ይዞ የሚገኙ ሰዎች ያረገጡበት ደሴቶች አሉ። ደግሞ በተቀራኑ ደግሞ ሌላ ሰዎች ሚኖሩበት ደሴት አለ። ስለዚህ እነዚህን ቱሪስቶች እንዲጎበኙና ያላቸውን ጊዜ ቆይታ እንዲ እንዲ እንዲቆዩ ለማድረግ አዲስ የጀልባ አገልግሎት እየሰጠ ይገኛል። ማህበሩ ጤና ጣቢያ፣ ትምህርት ቤቶች፣ መድኃኒት ቤቶችና የብድር አገልግሎቶችን በማቋቋም ታች ያለውን ማህበረሰብ እያገለገለ ስለመሆኑ ዶክተር ዋኗ አመላክቷል። የከተማውን ውበት ማስጠበቅ የሚያስችሉ ተግባራትም በኮንስትራክሽን ዘርፉ እየተሰራ ይገኛል። ሌላው በጣም ጋሞ ልማት ማህበር በጣም ኤክሴል እያደገ እያንሰራራ ያለበት የኮንስትራክሽን ዘርፍ ነው። ይህ የኮንስትራክሽን ዘርፍ ሎላሻ ኮንስትራክሽን ዘርፍ በመባል ይታወቃል። ሎላሻ ኮንስትራክሽን ዘርፍ ይሄን ግቢ ስታዩት በጣም ያማረ ውብ የሆነ ለሰዎች ለመዝናናት ምቹ እንዲሆን ያደረገው የሎላሸ ኮንስትራክሽን ነው። ከዚሁ ጋር በተቃራኒው ለሎላሸ ኮንስትራክሽን የ442 ደረጃዎችን በአጭር ጊዜ በሁለት ወር ውስጥ የፕሮጀክት ውጤታማነትን ያሳካ እነዚህን ደረጃዎች ጥርት አድርጎ የሰራ በጥራት ደረጃ የሰራ ተቋም ነው። የጋሞ ልማት ማህበር ጥራት ያለው ትምህርት በመስጠት ተማሪዎችን ለብሔራዊ ፈተና እያዘጋጀ መሆኑን ጠቁመው በወረዳዎች የማስፋት ተግባርም እየተከወነ ስለመሆኑ ተናግረዋል። በትምህርቱ ዘርፍም በርካታ ውጤቶች እየታዩ ስለመሆኑ አመላክተዋል። በኢኮኖሚ ዘርፍም በተለይም የበቆሎ ምርጥ ዘር ብዜት ለአርሶ አደሩ ተጠቃሚነት አያሌ ሚና አበርክቷል። አንደኛው ዲኬ 77 የሚለው ነው። ይሄ ከባየር ኢንተርናሽናል ድርጅት ጋር የምንሰራ ነው። ይሄ በጣም ሰፊ ምርት ከአንድ ሄክታር ወደ 50 ኩንታል ማግኘት የሚችል ምርታ በጣም የተረጋገጠ ኢንተርናሽናል አክሴፕትድ የሆነ ኢንተርናሽናል ሰርቲፋይድ የሆነ የበቆሎ ብዜት እናደርጋለን። ስለዚህ ይሄን በቆሎ ብዜት አባስተን ዘሩን፣ ምርጥ ዘሩን ለአርሶ አደሮቻችን የምናሰራጭበት አንዱ መንገድ ነው። ሌላኛው ደግሞ ዲኤች 549 የሚባል ዝርያ ነው። ይሄም በጣም ከፍተኛ ምርት ፐር ሄክታር የሚሰጥ ነው። ይሄንም ደግሞ አባስተን ለህብረተሰባችን የምናደርስበት ነው። ሌላው መልካሳ ሁለት ነው። እሱም በዚህ መልክ ያባዛን ለአርሶ አደራቻችን የምንሰጠው ነው። የጋሞ ልማት ማህበር በቋሚና ጊዜያዊ ከሁለት ሺህ በላይ ለሚሆኑ ሰራተኞች የስራ እድል መፍጠሩንም አመላክተዋል።